አዲስ ቀን ላይ ናችሁ። አብሯችሁን ስላላችሁ እናመሰግናለን። እስከ ሶስት ሰዓት አሁንም አብሮነታችሁን እንጠይቃለን። ቀደም ሲል ያነሳ ነው የሀገር ጉዳይ በዜና ኢትዮጵያ በኢቲቪ ሀምሳ ሰባት ተጨማሪ ጉዳዮችን ከእንግዶች ጋር እያያያዝን ወደ እናንተ የምናደርሰው እንደሚሆን ከወዲሁ ልነግራችሁ እንወዳለን። አሁን ሰዓቱ የዶት ስትሪም ነው። ቀደም ሲል ያስተዋወቀችንን ጉዳይ በዝርዝር ልትነግረን አፎሚያ እዚህ ትገኛለች። እንዴት ቆየሻል? እንዴት ቆያችሁ? አይ በጣም ለዚህ መረጃ ከጓጓችሁ፣ እንደውም ቀዳሚ መረጃይን ሌላ አድርጌ እጀምራለሁ። በማህበራዊ ትስር ገጽ ላይ በበርካቶች የተጋሩ ሀሳብ፣ አስተያየት የተሰጠባቸው መረጃዎችን፣ ጉዳዮችን የምናይበት የዶትስትሪም ሰዓታችን ላይ እንገኛለን። እንዳልኳችሁም ከዚህ በፊት እንግዲህ እንደ ቲፕ አንድ መረጃ ለተመልካቾቻችን አድርሰን ወደ ሌሎቹ መረጃዎች የምናልፍ ይሆናል። ያው በትላንትና እለት በርካታ መረጃዎች በገጻችን ላይ ተጋርተዋልእና ተጋርተዋል ና ከነዚህ መካከል አነጋጋሪ የሆነው እንግዲህ በዓለም የሕዝብ ቁጥር ብዛት ከአንድ እስከ አስር ያሉ ሀገራትን ይፋ አድርገን ነበረ። በዚህም ሀገራችን አስረኛ ደረጃ ላይ እንደምትገኝ አስቀምጠን ነበር ና እሱ መረጃ በርካቶችን ሲያነጋግር የቆየ ነው። በዓለም ላይ አንደኛውን ደረጃ ህንድ ስትይዝ ቻይናና አሜሪካ ደግሞ በሁለተኛና ና ሶስተኛ ተከታታይ ደረጃውን ይይዛሉ ማለት ነው። ሀገራችን ደግሞ አስረኛ ደረጃ ላይ መቀመጧን ያው የሚያጋር ወርልድ የሚያጋራውን መረጃ ተጋርተናል ማለት ነው። ሌላኛው ከአፍሪካ አንደኛ ደረጃ ላይ ናይጄሪያ ስትገኝ ሀገራችን ደግሞ በሁለተኛ ደረጃ ላይ ተቀምጣለች ማለት ነው። ይህ ትንሽ ብዙዎችን ሲያነጋግር የነበረ ነው። ልክ ነው። ከዚህ ጋር ተያይዞ እንደውም ከፍ ያለ የህዝብ ቁጥር ኖሯት የባህር በር አማራጭ የሌላት ሀገር የሚለውም በአስተያየት መስጫ ሳጥናችን ውስጥ በርካቶች ሲወያዩበት የነበረ ጉዳይ ነው። ከፍ ያለ ቁጥር ስላለ ንዱእ፣ ወደ ተከታዩ መረጃችን አልፋለሁ። ሌላው ከወጪ የቡና ንግድ ላይ ከአንድ ነጥብ ስምንት ቢሊዮን ዶላር በላይ ገቢ መገኘቱን በትላንትናው ዕለት ሌላው የተጋራው መረጃችን ነው። ያው ከዚህ ጋር ተያይዞ በተለይም ባለፉት አስር ወራት ነው ይህንን ገቢ ማስመዝገብ የተቻለው እና በሀገራችን በዚህ የቡና ወጪ ንግድ ሽያጭ ታሪክ ከፍተኛ የሆነው ወይም ደግሞ የመጀመሪያ ትልቁን የተመዘገበው በዚህ አጭር ጊዜ ውስጥ ማለት ነው። ይህንን ደግሞ ለማድረግ ወይም ደግሞ ውጤቱን ለማስመዝገብ በርካታ ስራዎች መሰራቱ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል ማለት ነው። ሪፎርም በማድረግ ከዛም በኋላ ደግሞ ሪፎርሞቹን ተግባራዊ ለማድረግ የሚያስችሉ አዋጆችና መመሪያዎችን በማሻሻልና ተግባራዊ በማድረግ ውጤቱ ሊመዘገብ እንደቻለ አስታውቀዋል ማለት ነው። በቀጣይም በመጪዎቹ ሁለት ወራት ውስጥ ከሁለት ነጥብ አራት እስከ ሁለት ነጥብ አምስት ቢሊዮን ዶራል ለማግኘት እየተሰራ መሆኑንም አያይዞ አስታውቀዋል። አዎ በተለይ ደግሞ ከወደ ውጭ የሚላኩ ቡናዎች ጥራት እየጨመረ መምጣቱ በዓለም አቀፍ ደረጃ ደግሞ ተወዳዳሪነቱም የበለጠ እየጨመረ ልክ ነው። አንቺም እንዳልሽው እንግዲህ የተለያዩ የሽያጭ ዘዴዎች ተግባራዊ ሲደረጉ ቆይተዋል። የመጀመሪያው እንግዲህ መዳረሻ የነበሩ ነባር ሀገራት ላይ ያለውን ጥራት ማጠናከርና ተወዳዳሪነትን መጨመር ነው። ሌላው ደግሞ መዳረሻ ያልነበሩ ሀገራትን ማስተዋወቅና እነሱ ጋር ተደራሽ መሆን መቻል ነው። ሌላው በዘርፉ ግን እንዳናድግ ያደረገን ችግሮች ምንድናቸው፣ ክፍተቶች ምንድናቸው? በማለት እነሱ ላይ የመስ የመስራት ስራ ተካሂዷል። ከመንግስት ተቋማት ጋር በጥምረት እንዲሁም ደግሞ በግሉ ዘርፍ እዚህ ላይ የሰሩ ከሚገኙ አካላት ጋር በተደረጉ ምክክሮች ይህ ለውጥ እንዲመጣ ችሏል ማለት ነው። በዚህም ካለፈው አመት እንደውም ተመሳሳይ ወቅት ጋር ሲነጻጸር የ87 በመቶ ብልጫ እንዳሳየ ተገልጿል። በዚህ አመት ደግሞ ለማሳካት ከታቀደው እቅድ አንጻር ጋር ስናያይዘው 147 በመቶ ብልጫ ማስመዝገቡ ነው የተገለጸው ማለት ነው። በቀጣይም በተለይም የ2.5 ቢሊዮን ዶላር ገቢ ለማግኘት የተጀመረውን እንቅስቃሴ በጣምራ የሚሰሩ ተቋማትና በዘርፉ ያሉ አካላትም ያው እያሳዩት ያለውን ጥንካሬ እንዲያስቀጥሉ ጥሪ የቀረበበት ነው ማለት ነው። ከዚህ ጋር ተያይዞ እንደውም መዳረሻ ሀገራቶቹንም ለተመልካቾቻችን እናድርስ። ያው እነ ጀርመን፣ ሳውዲ አረቢያና ደግሞ አሜሪካ ከአንድ እስከ ሶስት ያሉ በርከት ያለ መጠን የሚረከቡ ሀገራት መሆናቸው ሌላው በመረጃችን የተጋራነው ጉዳይ ነው። ያው ሌላው በትላንትናው እለት የተጋራ ነው መረጃችን፣ ያልተገባ ስነ ባህሪን ተላብሰው የሚያሽከረክሩ አሽከርካሪዎች አሉ። እነዚህ አሽከርካሪዎች ከዚህ ቀደም እንግዲህ ያው በመንገድ ላይ ነው የህግ አስፈጻሚዎችን በማስቆም ተገቢውን የሆነ እርምጃ ይወስዱባቸዋል። ሆኖም ግን አሁን ላይ ይህንን ተግባራቸውን ቀርጸው በማህበራዊ የትስስር ገጽ ላይ ሲያጋሩ እየተመለከት ነውና ለአደጋ መንስኤ መሆን የሚችል ድርጊት በመሆኑ ከዚህ እንቅስቃሴያቸው እንዲገቱ በትላንትናው እለት ማሳሰቢያ ተሰጥቷል ማለት ነው። ቀበቶ ሳያስሩ በ እንዲኖራቸው ኤርፎን አድርገው እንዲሁም ደግሞ በመኪና ውስጥ ተንቀሳቃሽ ምስልን እየተመለከቱ ባስ ሲልም ደግሞ አሁን ላይ እያስተዋለን የምንገኘው እየጨፈሩ አይታችሁ ታላለን። እና ሌላ ደግሞ በጣም የገረመኝ አንድ ነው ያየሁት አንድ እግሩን በመስኮት አወጡ ማለት ነው። እጅ የሚወጣበት መስኮት በዛኛው እግሩን አውጥቶ በአንድ እግሩ ብቻ እያሽከረከረ ነው። ይላልምን ያክል እየተዳፈርን እንደሆነና አደጋን ምን ያክል እየተላመድን። ልክ ነው ያው ከዚህ ጋር ተያይዞ ማንኛውም የሆነ የህግ መጣስ ለአደጋ መንስኤ ስለሚሆን እርምጃ ይወሰዳል። በተለይ ግን ይህንን ደግሞ በማህበራዊ ሚዲያ ላይ ማጋራት አሉታዊ የሆነ ተጽዕኖ ስላለው የማያዳግም እርምጃ እንደሚወሰድባቸው፣ ምንም እንኳን በሌላ ጊዜ ተፈጸመ ቢሆንም እኛ ስንጋራው እነሱ በሌላ ጊዜ ቀርጸውት ካለፈ በኋላ ቢሆንም የምንጋራው ከህግ ተጠያቂነት ግን እንደማያስጥላቸው የተገለጸ ጉዳይ ነው። በዚህ በዚህ ሂደት ውስጥ ደግሞ መንግስት ብቻ ይህንን መክታት ስለማይችል ማህበረሰቡም እነዚህን አካላት ሲያይ ለመንግስት መጠቆም እንዳለበት በአካል ካልሆነም ደግሞ በ6227 የነፃ የስልክ መስመር ላይ ደውሎ ጥቆማ ማድረግ እንደሚችል ኃላፊነቱን መወጣትም እንዳለበት ጥር ጥሪ ቀርቧል። ማለት ነውም እኛ ነን ራስ ህዝቡ ስለሆነ ተጎጁ ኃላፊነቱን መወጣት አሁን አሁን በተለይ ይሄ ሶሻል ሚዲያው ይመስለኛል እንዲህ አይነት ያልተገቡ ነገሮች እንዲደረጉ የሚያደርገው አደለ። ምክንያቱም ለየት ያሉ ነገሮች ቶሎ ተቀባይነት ያገኛሉ፣ ቶሎ ወደ ህዝቡ ይገባል የሚል አስተሳሰብ ስላለ ከዚህ ቀደም ቀደም እናስታውሳለን አይደለ፣ ከተማ ላይ ያልሆኑ አለባበሶች እየለበሰ መሄደው ልጅ በቁጥጥር ስር ውሏል። እንዲሁም ደግሞ ጭራሽ በተሽከርካሪ ደግሞ የሚደረጉ ከአደጋው ባሻገር ተከታዮች ማግኘት እዚህ ላይ እንግዲህ የግንዛቤ ማስጨበጥ ስራም ተያይዞ እየተሰራ መሆኑ የተገለጸ ጉዳይ ነው። ያው አንቺም እንዳልሽው ግን ይህ መሰል ድርጊቶች ለአደጋ አጋላጭ ናቸው። ሆኖም ግን በርካታ የሆኑ ሰዎች ደግሞ ላይክ ያደረጓቸው መረጃዎች በመሆናቸው ያው ለአደጋ መንስኤ በመሆናቸው ከነሱን ባሻገር ማህበረሰቡን እኛን የሚጎዳ ነገር መሆኑን ተመልካቾች በመገንዘብ እንግዲህ እርምጃ እንዲወሰድ ከመንግስት ጎን መቆም እንዳለባቸው ጥሪ የቀረበበት ነው። ሌላኛው መረጃችን ባልፈጸመው ወንጀል 38 አመታትን በእስር ቤት ያሳለፈው ግለሰብ በትላንትናው እለት እንግዲህ ከድርጊቱ ነጻ መሆኑ ተረጋግጦ ከስር መፈታቱ ተገልጿል ማለት ነው። በርካቶችን ያሳዘነና ያነጋገረ ጉዳይ ነው። ሆኖም ግን እሱ ከውሳኔው በኋላ አልተናደድኩም ብሏል። እያለቀሰ ነበር። ብዙዎችንም ልብ የነካው ምላሽ የሰጠበት መንገድ ነው። አልተናደድኩም፣ ከዚህ በኋላ ያለውን ጊዜን ከምወዳቸው ከቤተሰቦች ጋር ማሳለፍ ነው ፍላጎቴ ብሏል። ነገሩ እንግዲህ እንደ ኤሮፓውያን አቆጣጠር በ1986 ስድስት ህይወቷ ላለፈችው ሴት በተለይም ተደፍራና ተገላ ነው የተገኘችው። ከእሷ ጋር በነበረ የግድያ መዝገብ ላይ ተጠርጣሪ በመሆን ነበር በቁጥጥር ስር የዋለው። በወቅቱ እንግዲህ በድንጋጤና ስሜታዊ ሆኖ የሰጠው በጠበቃ አልተወከለም ነበርና ና የሰጠው ምላሽ እርሱ ጥፋተኛ እንደሆነ የሚያመላክት በመሆኑ ያው ከዛ በኋላ ባሉት ጊዜያቶች ፍርድ ቤት በሚቀርብበት ወቅት ጥፋተኛ አይደለሁም ብሎ ቢያስረዳም ያው በቀደመው ወቅት የሰጠው ቃል ግን ጥፋተኛ ነው በማለት እንዲሁም ደግሞ በአካሏ ላይ የተገኘ የንክሻ ጠባሳዎች ነበሩና እዛ ላይ ያለው የጥርስ እና የእሱ ጥርስ ተመሳስሎ በመገኘቱ ነው። ሆኖም ግን አሁን ላይ በዘመኑን የዋጁ ቴክኖሎጂዎች እነዚህ አሁን እኔ የገለጽኳቸውን በተለይም የጥርስ ጠባሳውን እንደ ማስረጃ አይጠቀሙምና በድጋሚ ሲታይ እንደ አውሮፓውያን አቆጣጠር 221 ላይ መዝገቡ በድጋሚ ሲታይ እንዲሁም ደግሞ የዲኤንኤ ምርመራ በወቅቱ ያልነበረ አሁን ላይ ግን የነበረ የዲኤንኤ ምርመራ ሲፈተሽ እንግዲህ ጥፋተኛ እንዳልሆነ ተገልጿል ማለት ነው። በዚህም የእንግሊዝ ፊት ሚኒስቴር አንድ ሚሊዮን ዩሮ በካሳ መልክ ሰጥቶታል ምንም እንኳን ያቃጠላቸውን የወጣትነትና በርካታ ጊዜዎች ባይመልስለትም ያው ግን እንደ ካሳ ብሎ ያንን የገንዘብ መጠን ሰጥቷል ማለት ነው። በርካቶችን ያነጋገረ ጉዳይ ነው። እንዲሁም በእንግሊዝ የፍትህ ስርዓት ውስጥ በስህተት ለረጅም ጊዜ የታሰረው የመጀመሪያው ግለሰብ እንደሆነ በመረጃችን የተጋራ ጉዳይ ነው። ሌላው የቀድሞ የኡራጋይ ፕሬዝዳንት በተለምዶ ያው ፔፔ በመባል ይጠራሉ። ያው ሌላም ቅጽል ስም አላቸው ምንም እንኳን እርሳቸው ባይወዱትም፣ የዓለም ድሃው ፕሬዚዳንት ሲሉ በርካታ ሚዲያዎችና ሰዎች ይጠሯቸዋል። በትላንትና እለት በ89 ዓመታቸው ከዚህ ዓለም በሞት መለየታቸውን ተጋርተናል ማለት ነው። ያው ሆሴ ሙጂካ ፕሬዚዳንት በነበሩበት ወቅት እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 በነበራቸው ቆይታ ቀለል ያለ አኗኗርን የመረጡ ሰው ናቸው። በተዘጋጀላቸው ወደ ቤተ መንግስት ገብተው አልኖሩም። በርከት ያሉ ጠባቂዎችም ተጠቅመዋል ነበሯቸውም። ከዚህ በተቃራኒው እንግዲህ የነበራቸውን ደሞዝ ለበርካታ የእርዳታ ድርጅቶች የሰጡ ሰው ናቸው። በመኪናም ቮልስዋገን እንደውም በምስሉ ላይ እንደምትመለከቱት ቀለል ያለ ቮልስዋገን ያላቸው ሰው ናቸው። እንግዲህ ከዚህ ጋር ተያይዞ በአመራር ዘመናቸውም በብልሹ አሰራርና በሙስና ምንም አይነት ቅሬታ ያልተነሳባቸው መሪ ናቸው። በርከት ያለ ትግልን አድርገው ነው ወደ ስልጣን የመጡት። ወደ ስድስት ጊዜ የሚሆንም በጥይት ተመተዋል። ያው ከሞት የተረፉ ሰው ናቸው። ዛ በኋላ በነበረው ጊዜያቸው በሚኒስቴርነት በፕሬዝዳንትነት የነበራቸውን ቆይታ እንግዲህ በታማኝነት ሀገራቸውንና ሕዝባቸውን ያገለገሉ ሰው ነበሩ። ያው ለዚህም በትላንትናው እለት ህይወታቸው ማለፉን ከተጋራም በኋላ አመስግነዋቸዋል ማለት ነው፣ ላደረጉልን ነገር እንዲሁም ደግሞ ላስተማሩን በጎነትና መልካምነት ምስጋና ይገባዎታል ሲሉ በትላንትናው እለት ህልፈት ህይወታቸውን ከተጋራም በኋላ ያው ሲቀባበሉት የነበረ ጉዳይ ነው። ወደ መቋጫው መረጃችን እንለ ያው ዛሬ የሚጠበቅ እንግዲህ እያልኩ ነበር፣ ዛሬ በሚጠበቀው እንግዲህ የሩሲያና የዩክሬን ድርድር በቱርክ ነው ይደረጋል ተብሎ የሚጠበቀው። ያው መጀመሪያ ላይ ጥሪውን ያቀረቡት ቭላድሚር ፑቲን መሆናቸው ይታወቃል። በቱርክ ብናደርግ መልካም ነው ሲሉ፣ ቱርክም ፈቃደኛነቷን አስታውቃ ነበረ። ከዚህ ጋር ተያይዞ ግን ያው በትላንትናው እለት ደግሞ ዘለንስኪም እርሳቸው ካልተገኙ ድርድሩን ማድረግ አልፈልግም ሲል ነበር። ሆኖም ግን እስከ ከሰዓታት በፊት ድረስ ማን ማን ልዑካን እንደምትልክ ሩሲያ አላሳወቀችም ነበረ። ትራምፕም የመካከለኛው ምስራቅ ጉብኝታቸውን ወደዛ ሊያመሩ ይችላሉ የሚል ግምት ተሰጥቶ ነበረ። ሆኖም ግን ያው ከደቂቃዎች በፊት ባገኘነው መረጃ ፑቲንም ወደ ድርድሩ እንደማያመሩ፣ ትራምፕም ወደዛ እንደማይሄዱ ተገልጿል ማለት ነው። ያው ምን አይነት ውይይት ይካሄድ ይሆን የሚለውን ከሰዓታት በኋላ የምንመለከት ይሆናል ማለት ነው። መረጃዎቼ እነዚህን ይመስሉ ነበር።